በአንድ አህያ መንጋጋ ሺዎችን የጨረሰው ሳምሶን፣ ብቻውን የአንድ ከተማ በር ከነመቃኑ ነቅሎ በቀርሜሎስ ተራራ ላይ የጣለው ሳምሶን፣ የአንበሳውን ደቦል የገነጣጠለ ሳምሶን፣ ሦስት መቶ ቀበሮችን ችቦ ለኩሶ የላከ ሳምሶን፣ ሳምሶን ታሪካችንን ስንጀምር በመሳፍንት ምዕራፍ 13 ቁጥር 1 ላይ የሳምሶንን መወለድ ታሪክ እናገኛለን። እስራኤላውያን እንደገና በእግዚአብሔር ፊት ክፉ ድርጊት ፈጸሙ። ስለዚህም እግዚአብሔር በፍልስጤማውያን እጅ አርባ ዓመት እንዲገዙ አሳልፎ ሰጣቸው። ማኑሄ የተባለ ከዳን ወገን የተወለደ አንድ የጾር ሰው ነበረ። ሚስቱ መካን ስለነበረች ልጅ አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት። እነሆ አንቺ መካነሽ ልጅም ትወልጃለሽ። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እንዲህም ተጠንቀቂ፤ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጭ፣ እርኩስ ነገርም አትንኪ፣ እንዲሁም አትብያ አላት። ምክንያቱም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። በራሱ ላይ ምላጭ አያርፍበትም። ልጁ ከእናቱ ማኅፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና እስራኤልን ከፍልስጤማውያን እጅ መታደግ ይጀምራል። ከዛም ሴቲቱ ወደ ባሏ ሄዳ እንዲህ አለችው፣ የእግዚአብሔር ሰው ወደ እኔ መጣ። የእግዚአብሔር መልአክ የሚመስልና እጅግ የሚያስደነግጥ ነበር። ከየት እንደ መጣ አልጠየቅሁትም፣ እርሱም ስሙን አልነገረኝም። ነገር ግን ትጸንሻለሽ፣ ወንድ ልጅም ተወልጃለሽ። ስለዚህ ከእንግዲህ ወዲያ የወይን ጠጅ ሆን ሌላ የሚያሰክርን መጠጥ አትጠጫ አለኝ ርኩስ ነገርም አትንኪ። ልጁም ከእናቱ ማሕፀን ጀምሮ እስኪሞት ድረስ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናል ብሎኛል አለችው። ከዚያም ማኑሄ ጌታ ሆይ፣ የሚወለደውን ልጅ እንዴት አድርገን ማሳደግ እንዳለብን እንዲያስተምረን ያ ወደ እኛ የላከው የእግዚአብሔር ሰው እንደገና እንዲመጣ ታደርግ ዘንድ እለምናሃለሁ ብሎ ወደ እግዚአብሔር ጸለየ። እግዚአብሔርም የማኑሄን ጸሎት ሰማ። የእግዚአብሔር መልአክ ሴቲቱ በእርሻ ውስጥ ሳለች ተገለጠላት። በዚህ ጊዜ ግን ባሏ ማኑሄ አብሯት አልነበረም። እርሷም ለባሏ ለመንገር ፈጥና በመሄድ ባለፈ ጊዜ የተገለጠልኝ ሰው ዛሬም ተገለጠልኝ አለችው። ማኑሄም ተነስቶ ሚስቱን ተከተላት። ሰውየውም እንደ ደረሰም ከሚስቴ ጋር ተነጋግረህ የነበርከው አንተ ነህን ሲል ጠየቀው። እርሱም አዎን እኔ ነኝ አለው። ማኖሄም ያልኸው በሚፈጸምበት ጊዜ የልጁ ሕይወት የሚመራው እንዴት ነው? እኛስ ምን ማድረግ አለብን? ሲል ጠየቀው። የእግዚአብሔር መልአክ እንዲህ አለው፣ ሚስትህ ከነገርኋት ሁሉ ታድርግ። ከወይን ተክል የሚገኝ ማንኛውንም ነገር አትብላ። የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጣ። እርኩስ ነገር አትብላ። ያዘዝኳትንም ሁሉ ታድርግ አለው። ከዚያም ማኖሄ። የእግዚአብሔርን መልአክ የፍየል ጠቦት አርደን እስክናዘጋጅልህ ድረስ እባክ ቆይ አለው። የእግዚአብሔር መልአክ የግድ ብታቆየኝ እንኳ የምታቀርበው ማንኛውም ምግብ አልበላም፣ ነገር ግን የሚቃጠል መሥዋዕት የምታዘጋጅ ከሆነ እርሱን ለእግዚአብሔር አቅርበው አለው። የሚነጋገረው የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄ የእግዚአብሔርን መልአክ የተናገርኸው ሲፈጸም እንድናከብርህ ስምህ ማን ነው በማለት ጠየቀው። እርሱም ስሜ ድንቅ ስለሆነ ለምን ትጠይቀኛለህ? አለው። ማኑሄም የፍየሉን ጠቦት የእህሉን ቁርባን ጋር ወስዶ በአለት ላይ ለእግዚአብሔር ሰዋው። ማኑሄና ሚስቱ እያዩ እግዚአብሔር አስደናቂ ነገር አደረገ። ይኸውም የእሳቱ ነበልባል ከመሰዊያው ወደ ሰማይ ሲወጣ የእግዚአብሔር መልአክ በነበልባሉ ውስጥ አረገ። ማኑሄና ሚስቱ ይህንን ሲመለከቱ በግንባራቸው መሬት ላይ ተደፉ። የእግዚአብሔርን መልአክ ለማኖሄና ለሚስቱ ዳግመኛ ባለመገለጡ ቀደም ሲል የተገለጠላቸው የእግዚአብሔር መልአክ መሆኑን ማኖሄ አወቀ። ሚስቱንም እግዚአብሔርን ስላየን ያለ ጥርጥር እንሞታለን አላት። ሚስቱ ግን መልሳ እንዲህ አለችው። እግዚአብሔር ሊገለን ቢፈልግ ኖሮ የሚቃጠለውን መሥዋዕትና የእህሉን ቁርባን ከእጃችን ባልተቀበለን፣ ደግሞም ይህንን ነገር ሁሉ ባላሳየንና እንዲህ ያለውን ነገር በዚህ ጊዜ ባልነገረን ነበር አለችው። ሴቲቱ ወንድ ልጅ ወለደች፣ ስሙም ሳምሶን ብላ ጠራቸው። ልጁ አደገ፣ እግዚአብሔርን ባረከው። የእግዚአብሔር መንፈስ በጾራና በኤሽታውል መካከል ባለው በዳን ሰፈር ሳለ ያነቃቃው ጀመር። የእግዚአብሔር ቃል በመሳፍንት ምዕራፍ 14 ቁጥር 1 ላይ ሳምሶን አንዲት ፊልስጤማዊ ማግባቱን እንደዚህ ይነግረናል። ሳምሶን ወደ ተምናን ወረደ፣ እዚያም አንዲት ወጣት ፊልስጤማዊ ታየ። እንደ ተመለሰም አባቱንና እናቱን በተምና አንዲት ወጣት ፍልስጥኤማዊት አይቻለሁና አሁኑኑ አሁንኑ አጋቡኝ አላቸው። አባቱና እናቱም ከዘመዶችህ ወይም ከሕዝብ ሁሉ መካከል ላንተ የምትሆን ሴት መች ታጣና ነው ወዳልተገረዙ ፍልስጥኤማውያን ሚስት ፍለጋ የምትሄደው አሉት። ሳምሶን አባቱን ልቤን የማረከችው እርሷ ናትና እርሷን አጋባኝ አለው። በዚህ ጊዜ በእስራኤል ላይ ገዢዎች ፍልስጥኤማውያን ስለነበሩ ከፍልስጤማውያን ጋር ጠብ እንዲፈጠር እግዚአብሔር ሆን ብሎ ያደረገው ነገር መሆኑን አባቱና እናቱ አላወቁም ነበር። ከዛም ሳምሶን ከአባቱና ከእናቱ ጋር ወደ ተምናን ወረደ። በዛም ከአንድ የወይን አትክልት ቦታ እንደደረሰ ድንገት አንድ አንበሳ ደቦል እያገሳ መጣ። በዚህ ጊዜ የእግዚአብሔር መንፈስ በኃይል ወረደበት። ስለዚህ የፍየል ጠቦት እንደሚገነጣጥል አንበሳውን ያለምንም መሣሪያ በባዶ እጁ ገነጣጠለው። ያደረገውን ግን ለአባቱም ሆነ ለእናቱ አልነገራቸውም ነበር። ወደ ሴቲቱም ወረደ ከእርሷም ጋር ተነጋገረ፣ እጅግም ወደዳት። ከጥቂት ገን በኋላ ሊያገባት ተመለሰ። የአንበሳውንም በድን ለማየት ከመንገድ ዘወር አለ። በበድኑም ውስጥ የንም መንጋ ሰፍሮ ተመለከተ፣ ማርም ነበረበት። ሳምሶንም ከዚያ በእጁ ወስዶ መንገድ ለመንገድ እየበላ ሄደ። ከወላጆቹም ጋር እንደ ተገናኘ ከማሩ ሰጣቸው። እነርሱም በሉ። ነገር ግን ማሩን የወሰደው ከአንበሳ በድን መሆኑን አልነገራቸውም ነበር። የሳምሶን አባት ልጅቱን ሊያይ ወረደ። ሳምሶንም በነበረው የሙሽራ ወግ መሠረት በዛ ግብዣ አደረገ። እርሱም ለፊልስጤማውያን በታየ ጊዜ ሰላሳ አጃቢዎች ሰጡት። ሳምሶን እንዲህ አላቸው፣ አንድ እንቆቅልሽ ነግራችኋለሁ ታዲያ ፍችውን በሰርጉ በዓል ሰባት ቀኖች ውስጥ ከሰጣችሁኝ ሰላሳ የቀጭን ፈትል በፍታ ቀሚስና ሰላሳ የክት ልብስ እሰጣችኋለሁ አላቸው። እንቆቅልሹን ካልፈታችሁ ግን ሰላሳ የቀጭን ፈትል በፍታ ቀሚስና ሰላሳ የክት ልብስ እናንተ ትሰጡኛላችሁ። እነርሱም በል እንቆቅልሽህን ንገረንና እንስማው አሉት። ሳምሶንም ከበላተኛ መብል፣ ከብርቱ ጣፋጭ ነገር ወጣ አላቸው። እነርሱም እስከ ሦስት ቀን ድረስ እንቆቅልሹን መፍታት አልቻሉም ነበር። በአራተኛውም ቀን የሳምሶን ሚስት የእንቆቅልሹን ፍች እንዲነግረን ባልሽን እስኪ አግባቢልን። ያለዛ አንችንም የአባትሽንን ቤተሰብ በእሳት እናቃጥላችኋለን። ጠርታችሁ የጋበዛችሁን ልትዘርፉን ነው አሏት። ከዚያም የሳምሶን ሚስት ተንሰቅስቃ ያለቀሰች ከፊቱ በመቅረብ ለካስትጠላኛለህ በርግጥ አትወደኝም አለችው። እርሱም ይህንን ለአባቴም ሆነ ለእናቴ አልነገርኋቸውም ታዲያ ለአንቺ ለምን እነግርሻለሁ? አላት። ሚስቱም በሰርጉ በዓል ሰባት ቀን ሙሉ እያለቀሰች ጨቀጨቀችው። አጥብቃም ስለነዘነዘችው በመጨረሻ በሰባተኛው ቀን ነገራት። እርሷም በበኩሏ የእንቆቅልሹን ፍች ፍጅ ለሕዝቧ ነገረች። በሰባተኛው ቀን ፀሐይ ከመጥለቋ በፊት የከተማው ሰዎች ከማር የጣፈጠ ምን ተገኝቶ ከአንበሳ ወዲያ ብርቱ ከየት መጥጦ አሉት። ሳምሶንም መልሶ በጊዴሬ ባላረሳችሁ እንቆቅልሽን ባልፈታችሁ አላቸው። ከዚያም የእግዚአብሔር መንፈስ በሳምሶን ላይ በኃይል ወረደበት። ወደ አስቀሎናም ወርዶ ከሰዎቻቸው መካከል ሰላሳውን ገደለ። ያላቸውንም ከገፈፈ በኋላ ልብሶቻቸውን አምጥቶ እንቆቅልሹን ለፈቱ ሰዎች ሰጣቸው። በቁጣ እንደነደደም ተነስቶ ወደ አባቱ ቤት ወጣ። የሳምሶን ሚስት ለሚዜው ተዳረች። ከጥቂት ጊዜ በኋላ በስንዴ መከር ወራት ሳምሶን አንድ የፍየል ጠቦት ይዞ ሚስቱን ለማየት ሄደ። እርሱም ሚስቴ ወዳለችበት ጫጉላ ቤት ልግባ አለ። አባቷ ግን እንዲገባ አልፈቀደለትም። አባትየውም ፈጽሞ የጠላሃት መሆንህን ስለተረዳሁ ለሚዜህ ድሪያት አለሁ። ታናሽ እህቷ ከእርሷ ይልቅ ውብ አይደለችምን? እርሷን አግባት አለው። ሳምሶን መልሶ ከእንግዲህ በፍልስጤማውያን ላይ በሚደርሰው ጉዳት ተጠያቂ አልሆንም አላቸው። ከዛም ወጥቶ በመሄድ ሶስት መቶ ቀበሮች ያዘ። የሁለት ሁለቱን ጭራ አንድ ላይ ካሰረ በኋላ ችቦ ወስዶ ጥንድ ሆኖ ከተያያዘ ጭራ ጋር አሰረው። ችቦም በሳት አቀጣጥሎ ቀበሮችን በፍልስጤማውያን የእህል አዝመራ ላይ ለቀቃቸው። ነዶውንና የቆመውን አዝመራ እንዲሁም የወይኑንና የወይራውን ተክል አቃጠለ። ፍልስጤማውያንም ይህንን ያደረገው ማን ነው ብለው ሲጠይቁ ሚስቱ ለሚዘው ስለተሰጠችበት የተምናዊ ማማች ሳምሶን ነው የሚል መልስ አገኙ። ስለዚህም ፍልስጤማውያን መጥተው ሴቲቱንና አባቷን በሳት አቃጥለው ገደሏቸው። ሳምሶን እንዲህ እናንተ ይህንን ካደረጋችሁ እኔ ደግሞ ሳልበቀላችሁ አልመለስም አለ። ክፉኛ መታቸው፣ ከእነርሱም ብዙዎችን ገደለ። ከዚያም ወርዶ በኤታ ማለት ዋሻ ተቀመጠ። ፍልስጤማውያንም መጥተው በይሁዳ ሰፈር ከዚያም በሌህ አጠገብ ተበታትነው አደፈጡ። የይሁዳም ሰዎች ልትወጉን የመጣችሁት ለምንድን ነው? ሲሉ ጠየቋቸው። እነርሱም እኛ የመጣነው ሳምሶንን ልናስርና ያደረሰብንን ልናደርግበት ነው ብለው መለሱላቸው። ከዚያም ሦስት ሺህ ሰዎች ከይሁዳ ተነሥተው በኤታ ማለት ወዳለው ዋሻ ወርደው ሳምሶንን ፍልስጤማውያንን ገዦቻችን መሆናቸውን አታውቅምን ያደረግህብንስ ነገር ምንድን ነው ብለው ጠየቁት። ሳምሶንም ያደረግሁት እነርሱ ያደረጉብኝን ነው በማለት መለሰላቸው። እነርሱም አስረን ለፍልስጤማውያን ልንሰጥህ ነው መጥተናል አሉት። ሳምሶንም እናንተ ራሳችሁ ላትገሉኝ ማሉልኝ አላቸው። እነርሱም አስረን ብቻ ለእነርሱ አሳልፈን እንሰጥሃለን እንጂ ራሳችን አንገድልህም አሉት። ከዚያም በሁለት አዳዲስ ገመድ አስረው ከአለት ዋሻ አወጡት። ሳምሶን ሌሂ እንደደረሰ ፍልስጤማውያን እየጮኹ ወደ እርሱ መጡ። በዚህ ጊዜ የእግዚአብሔር መንፈስ በሳምሶን ላይ በኃይል ወረደበት። እጆችን የታሰረበትን ገመድ እሳት ውስጥ እንደገባ የተልባ እግር ፈትል ሆኖ ከእጆቹ ላይ ወደቀ። ከዚያም በቅርቡ የሞተ የአንድ የአህያ መንጋጋ አይቶ ከመሬት አነሳ። በዚያም አንድ ሺህ ሰው ገደለ። ሳምሶንም በአንድ አህያ መንጋጋ ሺህ ሰው ዘራሪ፣ በአንድ አህያ መንጋጋ ሺህ ሬሳ አነባባሪ ብሎ ፎከረ። ይህን ተናግሮ እንዳበቃ የአህያውን መንጋጋ ከእጁ ወዲያ ወረወረው። የዚያም ቦታ ስም ራማት ሌሂ ብሎ ጠራው። እጅግ ተጠምቶ ስለ ነበር፣ እነሆ ለአገልጋይህ ይህ ታላቅ ድል አጎናጽፋሃል። ታዲያ አሁን በውሃ ጥም ልሙት? እንዴትስ በእነዚህ ባልተገረዙ ፍልስጤማውያን እጅ ልውደቅ? በማለት ወደ እግዚአብሔር ጮኸ። እግዚአብሔርም በሌሄ አለት ሰነጠቀለት፣ ከዛም ውሃ ወጣ። ሳምሶንም ያንን ሲጠጣ በረታ፣ መንፈሱም ታደሰ። ስለዚህ ያ ምንጭ አይነ ሐቆሬ ተባለ፣ እስከ ዛሬ ድረስ በዛ በሌሄ ይገኛል። ሳምሶን በፊልስጤማውያን ዘመን በእስራኤል ላይ ለ20 ዓመታት ፈራጅ ሆነ። በመሳፍንት ምዕራፍ 16 ቁጥር 1 ጀምሮ ስለ ሳምሶንና ስለ ደሊላ ታሪክ እናገኛለን። አንድ ቀን ሳምሶን ወደ ጋዛ ሄደ። እዚያም አንዲት ዝሙት አዳሪ አየ። አብሯትም ለማደር ገባ። የጋዛም ሰዎች ሳምሶን እዚህ ነው የሚል ወሬ ደረሳቸው። ስለዚህም ሰዎቹ ቦታውን ከበው ሌሊቱን በሙሉ በከተማይቱ ቅጥር በር ላይ አድፍጠው ጠበቁት። በማለዳ እንገለዋለን በማለት በሌሊት በሙሉ እንዳደፈጡ አደሩ። ነገር ግን ሳምሶን እዛ የተኛው እስከ እኩለ ሌሊት ብቻ ነበር። ተነስቶም የከተማይቱን ቅጥር በር ከሁለት መቃኖች ጋር በመወርወሪያውና በማያያዣው ጭምር በሙሉ ነቅሎ በትከሻው ላይ ካደረገ በኋላ በኬብሮን ፊት ለፊት እስካለው ኮረብታ ጫፍ ድረስ ተሸክሞት ወጣ። በቄርሜሎስ ተራራ ላይም ጣለው። ከጥቂት ጊዜም በኋላ ሳምሶን በሶረቅ ሸለቆ የምትኖር ደሌላ የምትባል አንዲት ሴት ወደደ። የፍልስጤማውን ገዦች ወደ እርሷ ወርደው እርሱን አስረን በቁጥጥራችን ስር በመዋል ልናሸንፈው እንዴት እንደምንችልና የብርታቱ ታላቅነት ምስጢር ምን እንደሆነ እንዲያሳይሽ እስኪ አግባቢልን አሏት። ይህን ካደረግሽ እያንዳንዳችን 1100 ሰቅል ጥሬ ብር እንሰጥሻለን አሏት። ስለዚህ ደሌላ ሳምሶንን፣ የብርታት ታላቅነት ምስጢርና ታስረህ በቁጥጥር ስር የምትውለው እንዴት ነው? እነሆ ባክ ንገረኝ አለችው። ሳምሶንም ማንም ባልደረቀ ሰባት እርጥብ ጠፍር ቢያስረኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። ከዚያም የፍልስጤማውያን ገዦች ያልደረቁ ሰባት እርጥብ ጠፍሮች አመጡላት። እርሷም ማሰረችው፣ ሰዎችም በጓዳ ውስጥ ተደብቀው ነበር። እርሷም ሳምሶን ፍልስጤማውያን መጡብህ አለችው። ሳምሶን ግን ፈትል በሳት ሲነካው እንደሚበጣጠስ ጠፍሮችም በቀላሉ በጣጠሳቸው። ስለዚህም የብርታቱ ምስጢር ምን እንደሆነ ሊታወቅ አልቻለም። ደሊላም ሳምሶንን አሞኝተኸኛል፣ ዋሽተኸኛል፣ እባክ አሁንም አንተ እንዴት ማሰር እንደሚቻል ንገረኝ አለችው። እርሱም ሥራ ላይ ባልዋለ አዳዲስ ገመድ ቢያስሩኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። ደሊላም አዳዲስ ገመድ ወስዳ አሰረችው። ሰዎችም በጓዳ ውስጥ ተደብቀው ነበር። እርሷም ሳምሶን፣ ፍልስጤማውያን መጡብህ አለችው። እርሱ ግን ክንዱ የታሰረበትን ገመዶች እንደ ፈትል ክር በጣጠሳቸው። ደግሞም ደሊላ ሳምሶንን እስካሁን ዋሽተኸኛል፣ አሞኝተኛል። እባክህ አንተን ማሰር የሚቻለው እንዴት እንደሆነ ንገረኝ፣ አለችው። እርሱም መልሶ የራስ ጠጉሬን ሰባት ቁንደላዎች ከድር ጋር ጎንጉነሽ በችንካር ብታስሪኝ እንደ ማንኛውም ሰው ደካማ ሆናለሁ፣ አላት ደሊላም መተኛቱን አይታ ሰባቱን ቆንደላዎች ከድር ጋር ጎነጎነችው፣ በችካ ዓለም ጋር ቸነከረችው። እንደገናም ሳምሶንን ፍልስጤማውያን መጡብህ አለችው። ሳምሶን ከእንቅልፉ ነቃ፣ ችንካሩንም ከነድሩ ከነቁንዳላው ነቀለው። የሳምሶንና የደሊላ ጨዋታ አሁን ወደ ዋናው የኃይሉ ምስጢር ወደ ጸጉሩ እያመራ የሄደ ይመስላል። ከዚያም በኋላ ሳታምነኝ እንዴት እወድሻለሁ ትለኛለህ? አለችው። ስታታልለኝና የኃይልን ታላቅነት ምስጢር ስትደብቀኝ ይህ ሦስተኛ ጊዜ ነው አለችው። ሳምሶንም በሕይወት መኖሩን እስኪጠላ ድረስ ዕለት ዕለት በመጨቅጨቅ አሰለቸችው። ስለዚህም ሁሉን ነገር ነገራት እንዲህም አለ፣ ከተወለድ ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየው ስለሆን ራሴን ምላጭ ነክቶት አያውቅም። የራሴ ጠጉር ቢላጭ ግን ኃይሌ ተለይቶኝ እንደ ማንኛውም ሰው ደካማ ሆናለሁ፣ አላት። ደሊላ ሁሉንም ነገር እንደነገራት በተረዳሽ ጊዜ ለፍልስጤማውያን ገዦች ሁሉንም ነገር ነግሮኛልና ተመልሳችሁ ኑ ብላ ላከችባቸው። የፍልስጤማውያን ገዦች ብሩን ይዘው ተመልሰው መጡ። ደሊላ ሳምሶንን በጭኗ ላይ አስተኝታ እንቅልፍ እስኪወስደው ካደረገች በኋላ አንድ ሰው ጠርታ ሰባቱን የጠጉር ቁንዳላዎች አስላጨቻቸው። እርሷም ታስጨንቀው ጀመር፣ ኃይሉም ተለየው። እርሷም ሳምሶንን ሳምሶን፣ ፊልስጤማዋን መጡብህ አለችው። ሳምሶን ከእንቅልፉ ነቅቶ እንደ ወትሮ አደርጋለሁ አለ። ነገር ግን እግዚአብሔር እንደ ትወው አላወቀም ነበር። ከዚያም ፊልስጤማዋን ያዙት፣ ዐይኖቹን አውጥተው ወደ ጋዛ ይዘውት ወረዱ። በናስ ሰንሰለት አስረው እስር ቤት ውስጥ እህል እንዲፈጭ አደረጉት። ነገር ግን ከተላጨ በኋላ ጸጉሩ እንደገና ማደግ ጀመረ። በመሳፍንት ምዕራፍ 16 ቁጥር 23 ላይ የሳምሶንን የመጨረሻ ሕይወት እናያለን። በዚህ ጊዜ የፍልስጤማውያን ገዦች አምላካችን ዳጎን ጠላታችንን ሳምሶንን በእጃችን አሳልፎ ሰጥቶናል ብለው በመደሰት ለአምላካቸው ለዳጎን ታላቅ መሥዋዕት ለማቅረብ ተሰበሰቡ። ሕዝቡም ሳምሶንን ባዩ ጊዜ አምላካችን ዳጎንን በማመስገን ምድራችንን ያጠፋውን ብዙ ሰው የገደለብንን ጠላታችንን አምላካችን በእጃችን አሳልፎ ሰጠና አሉ። እጅግ ደስ ባላቸው ጊዜ እንዲያዝናናን ሳምሶንን አምጡት አሉ። ስለዚህ ሳምሶንን ከእስር ቤት ጠርተው አስመጡት። በፊታቸውም ተጫወተ። በምሰሶዎችም መካከል ባቆሙት ጊዜ ሳምሶን እጁን ይዞ የሚመራውን ልጅ ቤተ ደግፈው ወደ ያዙት ምሰሶዎች አስጠጋኝና ልደገፋቸው አለው። በዚህን ጊዜ ወንዶችና ሴቶች ቤተ ጣዖቱን ሞልተውት ነበር። የፍልስጠማውያን ገዦች በሙሉ በዚያ ነበሩ። ሳምሶን ሲጫወት ለማየት ሦስት ሺህ ያህል ወንዶችና ሴቶች በጣራው ስር ተሰብስበው ነበር። ሳምሶንም ወደ እግዚአብሔር እንዲህ ሲል ጸለየ። ልውል እግዚአብሔር ሆይ አስበኝ። አምላክ ሆይ እባክህ አንድ ጊዜ ብቻ ብርታትን ስጠኝና ስለ ጠፉት ዓይኖቼ ፍልስጥማውያንን አንዴ ልበቀላቸው፣ አለ። ከዛም ቤተ ጣዖቱ መካከል ላይ ተደግፈው የያዙትን ሁለት ምሰሶ ሰዎች፣ አንዱን በቀኙ አንዱን በግራ እጁ አቅፎ በመያዝ ከፍልስጥማውያን ጋር አብሬ ልሙት በማለት ባለ ኃይሉ ሲገፋው ቤተ ጣዖቱ በገዦችና በውስጥ በነበሩት በሌሎችም ሰዎች ሁሉ ላይ ወደቀባቸው። ስለዚህ በሕይወት ከኖረበት ጊዜ ይልቅ በሞቱ ጊዜ ብዙ ሰው ገደለ። ሳምሶንም ስለ ጠፉት ዓይኖቹ ፍልስጥማውያንን በሞት ተበቀላቸው። ወንድሞቹና መላው የአባቱ ቤተሰብ ሬሳውን ለማምጣት ወደዚያ ወረዱ። አምጥተውም የአባቱን የማኑሄም መቃብር ባለበት በጾራእና በእሽታውል መካከል ቀበሩት። ሳምሶን በእስራኤል ላይ 20 ዓመት ፈራጅ ሆነ። ሳምሶን ምንም ከማህፀን ናዝራዊነህ ተብሎ የተወለደ ቢሆንም እግዚአብሔር ከጸጉሩ ጋር ኪዳን የገባለት ሰው ቢሆንም ነገር ግን እግዚአብሔር የገባለትን ኪዳን በጥንቃቄ በልቡ ሲይዝ አንመለከትም። በላዩ ላይ የነበረውን የእግዚአብሔርን ኃይል በሴት አማካኝነት ሲያጣ እንመለከታለን። እግዚአብሔር አምላክ፣ እነሆ በዚህ ዘመንም ብዙ ደሊላዎች እንዳሉ ጥርጥር የለውም። እግዚአብሔር መንፈስ ቅዱስ በውስጣችን ላይ ያለውን ጌታ እንዳናሳዝን ቅድስና ለሕይወታችን እጅግ ያስፈልጋል። ሳምሶን በደሊላ አማካኝነት ኃይል ከሱ ሲለይና አቅም ሲያጣ እንዲሁም በጠላት እጅ ሲወድቅ አፈጻሚውም እጅግ አሳዛኝ ሲሆን እንመለከታለን። በዚህ ዘመን ላይ እኛ ክርስቲያኖች ሕይወታችንን በጥንቃቄ ልንጠብቅ ይገባል። መንፈስ ቅዱስ እንዳያዝን የቅድስናን ሕይወት ልንን ለማመድ ዕለት ዕለት ያስፈልጋል። ሳምሶን በደሊላ አማካኝነት እነሆ የእግዚአብሔርን ኃይል እንዳስወሰደ በዚህ ዘመን ላይ ኃይል አልባ ሊያደርግ የሚፈልግ ብዙ የደሊላ መንፈስ በየቤተ እምነቱ እንዳለ ጥርጥር የለውም። እንደ አገልጋይ፣ እንደ ክርስቲያን በጥንቃቄ በንጽህናና በቅድስና በእግዚአብሔር ፊት እንድትመላለሱ እነሆ ከደሊላዎች እንድትጠበቁ የዛሬ መልእክታችን ነው። ሰላማችሁ ይብዛ።